እንዴት አላችሁ ወዳጆች? እንዴት ከረማችሁ? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም እንደወትሮ በአዲስ የምግብ ስራ ተገናኝተናል። ዛሬ ይዤላችሁ የመጣሁት የምስር ሽሮ ነው። የምስር ሽሮን ካዘጋጀን በኋላ ደግሞ ቆንጆ የምስር ሽሮ ፍርፍር እንሰራለን። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁ ነው በመጀመሪያ እንግዲህ ስራችን ስንጀምር የምንጀምረው የምስር ሽሮ ከማዘጋጀት ነው። ለዛ ደግሞ እኔ ያዘጋጀሁት ምስር ብቻ ነው። እናንተ የምስር ሽሮችን ውስጥ ቅመም እንፈልጋለን ብላችሁ የምታስቡ ከሆነ ወይም የምትፈልጉ ከሆነ ሽሮ ውስጥ የምትጨምሩትን ማንኛውም አይነት ቅመም ጨምራችሁ አብራችሁ ማስፈጨት ወይም ደግሞ መፍጨት ትችላላችሁ። እኔ ግን ቀለል ያለ የምስር ሽሮ ፍርፍር ስራ ስላሰብኩኝ ምስር ብቻ ነው ያዘጋጀሁት። ስለዚህ አሁን የኔ ምስር ከሱፐርማርኬት ገዝቼ ልክ እንዳመጣው ስለሆነ አጥበዋለው ግን፣ መጀመሪያ አጥባችሁ አስታችሁ አድርቃችሁ ያዘጋጀችሁት ምስር ካለ እሰየው፣ ያለበለዚያ ግን እንደ እኔ ሱፐርማርኬት እንደመጣ ከሆነ ማጠብ ይኖርባቸዋል ማለት ነው። ስለዚህ አሁን ምስሬን አጥባለሁ። በእንደዚህ አይነት መልኩ አጥቤ ይዤ መጥቻለሁ። እሳታችን እንለኩስና ሲግልልን ብረምጣዳችን ወይ መጥበሻችን፣ ጊዜያዊ ብረምጣት ነው ይሄኛው መጥበሻችን። ለማንኛውም እሱ ላይ አርገን እንቁለዋለን ከዛ ትንሽ ጋል ሲልልን መጥበሻችን ያጠብነውን ምስር እንደዚህ አድርገን በትንሽ በትንሹ እንቆላለን እንደዚህ እርጥብ ነው እንዳትፈሩ እርጥብም ቢሆን ይደርቃል ሲቆላ ወዲያው ነው ውሃው የሚተን ነውና እንደዚህ ብትን የሚልላችሁ ውሃ ቢኖረውም ያን ያህል እንት እንዳትሉ አይቆላልኝም ብላችሁ እንዳትፈሩ ይታያችኋል ከዛ ይታያችኋል በእንደዚህ አይነት መልኩ ቆንጆ ሆኖ ሲበስል ወደ አዘጋጀ ነው መዘረሪያ ሳህን ላይ እንደዚህ አርገ ዝርር እናደርገዋለን። ቃሲል በደንብ ለመፍጨት አስቸጋሪ አይሆንም። የሚቀጥለውንም በእንደዚህ አይነት መልኩ እንፈጨዋለን እንትን እንቆለዋለን። በጣም አታብዙት። ኩል ሆኖ እንዲበስል ሁሉም ምስር ብዙ አትጨምሩ። ብረት ምጣዳችሁ ላይ ወይ መጠሻችሁ ላይ ቀስ ቀስ እያላችሁ እንደዚህ በትንሹ በትንሹ ቀስ ብላችሁ ቁሉት። አሁን በእንደዚህ አይነት መልኩ ሽሮን አብጅጅ እመጥቻለሁ። ስለዚህ እም እናረገው እንደመሰላችሁ እንፈጫዋለን። ቃ ማለቱ ደግሞ ለማረጋገጥ እንደዚህ አርጋችሁ ታሻል። ስትከረሽሙት ክርሽም ይላል እንደቆሎ። የዛን ጊዜ ለመፈጨት ደርሷል ቃብሏል በደንብ ማለት ነው። እንደዚህ ያክል እንጨምርና እንፈጫለን። ይበቃዋል ይመስለኛል። በዚህ አርጋ ወንፊታችን ላይ እናረጋለን ከዛ እንደገና ተመሳሳይ ሂደት ማድረግ እስኪ ብለን እዚህ ውስጥ ወስደን እንጨምረዋለን እንጨምራለን። ይህንን አንድ ላይ ገልብጠን እንነፋዋለን። ታያችኋል በደንብ ነው የፈጫው። ታያችኋል ቻ ቀረችው። በእንደዚህ አይነት መልኩ ነፍተን ጨረስን። አሁን ደግሞ ለምን ስራው የምስር ሽሮ ፍርፍር የሚያስፈልገን ግብአት እናያለን። ሽንኩርት አዘጋጃለሁ እንደ ሁልጊዜው፣ እንዲሁም ቲማቲም፣ ዘይት አለን። ቅድም የፈጨተኛ አዘጋጃለሁ በእንደዚህ አይነት መልኩ አስቀምጫለሁ። የምስር ሽሮአችን አለ፣ በርበሬ፣ ጨው መከለሻ ነው የማረገው። ትንሽ ከላይ መከለሻ አረጋለሁ። ተረፈ ቃሪያ ለሽታና ነጭ ሽንኩርት ያዘጋጃለሁ። ከዛ ምንድነው የማደርገው እሳቱን እለኩስና ብረት ድስት እጥዳለሁ። ከዛ ወደዚህ ትንሽ ጋል ሲል እንደዚህ ዘይት አደርጋለሁ። የፈጠነ ሽሮ ፍርፍር ነው የምንሰራው። ከዛም ትንሽ ደግሞ ዘይቱ ጋል ሲልልን የከተፍነውን ሽንኩርት በእንደዚህ አይነት መልኩ እንጨምራለን። ሽንኩርታችን ደግሞ እስከሚጠበስ ድረስ፣ እኔ ነጭ ሽንኩርት አዘጋጃለሁ። በእንደዚህ ያን መልኩ ደግሞ ጠበስ ሲልልን እንደዚህ ነጭ ሽንኩርታችን እንጨምርና በቶሎ እንዳያርብን ቲማቲማችን እናዘጋጃለን። ቅድም ያዘጋጀነውን ቲማቲም ልጠንከጥፈን እንደዚህ እንጨምራለን። አሁን በቲማቲሙን ማብረን ጥብስ እናደርገዋለን። አሁን በደንብ ተጠብሶልኛል። ቲማቲሙን ውሃውን መጥጦ በዘይቱ በደንብ ታያችኋል። ስለዚህ በርበሬ እጨምራለሁ። አንድ ከግማሽ ማንኪያ እጨምራለሁ። ይህንን በደንብ አርገን እናሸዋለን ከሽንኩርቱ ጋር። ከዛ ትንሽ ካሸነው በኋላ ውሃ ጠብ እያደረገን እናቁላላለን እንደ ሁል ጊዜው እንደምንሰራው የወላችሁ ቁሌቱን። እሳቱን ቀንሼ የሞቀ ውሃ ጠብ እያደረኩኝ በደንብ አርጌን ያቁላላሁት። ከዛ አሁን ምን እናደረጋለን መሰላችሁ እንደዚሁ እዚሁ ላይ እንተክተክ። ይሄ እዚህ ጋ ቅድም ያዘጋጀነውን ሽሮ እንደዚህ እንጨምርና እንበጠብጣለን። ለምሳሌ እኔ አራት ማንኪያ ልጨምር። ከቧንቧ የወረደ ውሃ እንጨምራለን፣ እንበጠብጠዋለን። ከዛ በደንብ መበጥበጡን እና ምንም አይነት ጓጓላ እንደሌለው ስናረጋግጥ የምናቁላላው ቁሌት ላይ አምጥተን ገልብጠን እናዋህደዋለን። ል እንደዚህ አይነት መልኩ ከዛ በቶሎ ልውስውስ እናደርገዋለን ከቁሌቱ ጋር። ብዙ እሳት አይፈልግም። ኦሬዲ የተቆላ ሽሮ እህል ነው። ስለዚህ እንደዚህ አይነት መልኩ እዚሁ ላይ እንዳለ ምንም ውሃ አንጨምርም፣ ብስል እናደርገዋለን። ጨው እንጨምራለን እንደዚህ የሚያክል ጨው መከለሻ ሞዲያው እናደርጋለን። እንደዚህ የሚያክል መከለሻ እንለዋውሳለን ይሄንን በደንብ እናማስላለን እናዋህደዋለን። ይሄንን አሁን እሳቱን ቅንስ አድርገን እሳት ላይ እናቆየዋለን፣ ትንሽ የመፈርፈር ይዘቱን እንዲያመጣ እንጂ ሽሮ አልበሰለም እና ሆድ ያማል ብለን አይደለም እሳት ላይ የምናቆየው። ሁሉም ሽሮ ኦልሬዲ የበሰለ ሽሮ ነው። ለዛ የሽሮ ፍትፍት የሚበላው ሆድ ስለማያም። አንዳንድ ጊዜ አንዳንድ ሰው በጣም ነው የሚያስቀኝ። ሽሮ የሚንተከተከው ብዙ ለምሳሌ፣ ሽሮ ፈሰስ ከሆነ ማለት ነው። ሽሮ ፈሰስ በራሱ ይሄ ቀለበት ያውጣ አረፋዊ ዋጥ የሚባለውን ሂደት ሲጨርስ የሚያመጣው የራሱ የሆነ ጣዕም ያለ ሽሮ ፈሰስ በዛ ስለተለመደ እንደዛ ነው እንጂ ለሽሮ ፈሰስ ስላንተከተከን ተጋቢ ነው ስንሰራ ቶሎ ስላወጣ ነው። ሽሮ ወዲያም ማለ እህልነቱ አልበስለም ማለት አይደለም። አንዳንዴ ደግሞ አንዳንድ ሰው ይላል፣ ወጥ ሲሰራ ማለት ነው። ስጋውን አጥበሽ ብለባት ትጨምሪ የበሬ ስጋ አይታ የትኛውም አይነት የምግብ አሰራር ሂደት ስጋ ታጥቦ ወጥ ውስጥ አይገባም። በተለይ ደግሞ በጣም የሚገርመኝ እንደ ኢትዮጵያ ያለ ክትፎና ጥሬ ስጋ እየቆረጠ የሚበላበት ሀገር ላይ አድገን እንዴት አላጠብሽው ምናምን ሲሉኝ አንዳንድ ሰዎች በጣም ነው የምገርመው። እና ለአስተዋሳቸው ወደርኩት አሁን ሽሮ የግድ ረጅም ሰዓት እንደ ሽሮ ፈሰስ መንተክተክ የለበትም፣ ግን የመፈርፈር ይዘቱን እንዲያመጣ ትንሽ እሳት ላይ እናቆየዋለን። ያንን ግልጽ ለማድረግ ፈልጌ ነው። አሁን የምፈልገውን ይዘት ሰጥቶኛል፣ እንደምፈልገው አይነት ሆኗል። ታያችኋል። ስለዚህ የመጨረሻ ምድምሳችን የምጨምረው ለሽታ እንደዚህ አራት ቃሪያ በተን ትንሽዬ። በርበሬ ስላለው እንዲያቃጥል አይደለም ግን፣ ይሄ የቃሪያው ፍሬሽ ቃናል አይደለ እሱን እንዲሰጠልን ነው። እንደዚህ ያረገውና ከዛ ምን ያረገዋለው ከርድ ነውና፣ እሳቱን አጥፍቼ እዛው ላይ እተዋለሁ። ከዛ ትንሽ ብረድ ሲል የምንፈልገው አይነት የሽሮ ፍርፍር እናገኛለን። አሁን ደግሞ ገበታችን ላይ እናቀርበዋለን። አይቻል፣ እንደምንፈልገው ተፈርፍሮ የለ ያው፣ ይሄንን ይመስላል የምንፈልገው አይነት ይዘት ያመጣው። አሁን ደግሞ እንቀምሰዋለን። መጨረሻ በጣም አሪፍ ለስላሳ በጣም ደስ የሚል እናንተ ስሩና፣ ምን ምን እንደሚል ንገሩኝ። እኔ በተለይ በተለይ ለስኳር ህመምተኞች ትልቅ መፍትሄ ነው ብዬ አስባለሁ። የግድ ሽሮ በደንብ የተፈጨ ከኢትዮጵያ የተላከ ምናምን ነገር ሊኖራችሁ አይገባም። የምስር ሽሮ በእንደዚህ አይነት መልኩ በቀላሉ ማዘጋጅ ትችላላችሁ። ከዚህ በፊት አሳይቻለሁ የምስር ሽሮ እንዴት እንደሚዘጋጅ ምጥንም እንዴት እንደሚዘጋጅ። ነገር ግን ደግሞ እንደዚህ ወዲያውኑ ልትሰሩ ስትሉ ራሱ ቆላቆላ አድርጋችሁ እዛው ፈጭታችሁ ከዛ በኋላ በሽሮ መልክ አድርጋችሁ መስራት ትችላላችሁ። ሙሉ ቀን ምስር ወጥ ምስር ወጥ ሊሰለቻችሁ ይችላልና እንደ ሽሮ ማርጋችሁ፣ በሌላ ቀን ደሞ እንደ ሱፕ አርጋችሁ ምስር ታቃላችሁ። ዳቦ ይሆናል፣ ክሬፕስ ይሆናል፣ ብዙ ነገር ነው የሚሆነውና የቀያየራችሁ እንዳትሰላችሁ። አንዱ ደግሞ የምስር ሽሮ ፍርፍር ነው። የምስር ሽሮ ፍርፍር በእንደዚህ አይነት መልኩ እየሰራችሁ መጠቀም ትችላላችሁ። እንግዲህ ለዛሬ የነበረው ቪዲዮ ይሄን ይመስል ነበር። አዲስናችሁ ለቻናሌ ቻናሌ ልኮ እንዳትሁት ሰብስክራይብ ማርጋችሁ እንዳትረሱ። የሰራሁትን ደሞ ካደነቃችሁ ይገባሻል ብላችሁ ምትሉ ከሆነ ላይክ ማድረጋችሁን እንዳትረሱ። አስተያየታችሁን ጻፉልኝ እንደ ሁል ጊዜውም አነባለሁ እያለሁኝ እስከሚቀጥለው ቪዲዮ ድረስ ሰላም ሁኑልኝ። ባይ ባይ።